በመላ ኤልሳልቫዶር ገዳይ አፋኝና ነጣቂ ቡድን አቋቁመው ሀገሪቱን ቁም ስቅሏን ያሳያት ሁለቱ የወሮ በላ ቡድኖች ናቸው። ኤም 13 ና 18 ኛው ጎዳና በመባል ይታወቃሉ። በእነዚህ ሁለት የወሮ በላ ቡድኖች ውስጥ በ2012 ዓ ም 60 ሺህ የሚደርሱ አባላት ተካተዋል። እነዚያ የቡድን አባላት የራሳቸው አርማ፣ የራሳቸው መለያ አላቸው። ሁሉም በሰውነታቸው ላይ አርማቸውንና መለያቸውን ይነቀሳሉ። የሁሉም ፆታ የተካተቱባቸው ቡድኖች ሲሆኑ ታዳጊ ሕፃናትንም በሰፊው ይመለምላሉ። በእርስ በርሱ ጦርነት ጊዜ ግራ ዘመም የሆኑትን ታጣቂዎች እንዲደመስስ መንግሥትን የምትደግፈው አሜሪካ አንድ ሚሊዮን የሚሆኑ ስደተኞችን ተቀብላ ነበር። ስደተኞቹ የየራሳቸውን ቡድን አዋቅረው በሚኖሩበት ሎስ አንጀለስ የአደንዛዥ ዕፅና የስርቆት ወንጀልን ገንዘብ ማግኛ አደረጉት። የኤልሳልቫዶሩ ጦርነት በመቆሙና የቀዝቃዛው ጦርነት በማብቃቱ አሜሪካ የኤልሳልቫዶርን መንግሥትና ስደተኞች መርዳት አስፈላጊ ሆኖ አላገኘችውም። ስለዚህ በወንጀለኛነት ምክንያት ስደተኞቹን ወደ ሀገራቸው መለሰቻቸው። ስደተኞቹም በአሜሪካ የተመሠረተውን ቡድናቸውን ወደ ሀገራቸው ይዘውት ገቡና የንጥቂያና የግድያ ተግባራቸውን በተቋም መልክ አደራጁት። በዚህ አይነት የተጀመረው የኤም 13ና የ18ኛው ጎዳና የወሮ ብሎች ቡድን በቀን በቀን እየተጠናከረ በትጥቅ እየታገዘ መንግሥትን ለመገዳደር ቻለ ፕሬዝዳንቶች ለምርጫ የሚወዳደሩት በወንጀለኞቹ ፈቃድ ሆነ ሙስና በይፋ የሚከናወንባት ልጅ አባቱን አሳልፎ የሚሰጥባት የተመሰቃቀለች አገር ሆነች ያን ጊዜ ነው ናይብ ቡኬሌ ፕሬዝዳንት ሆኖ የተመረጠው